ከቀናት በፊት በህገወጥ መልኩ የተገኘን ንብረት ለራስ የማድረግና የሽብር ወንጀልን በሽፋን ስር ሆኖ ምርመራ ስለ ማድረግ አስመልክቶ ፓርላማው ባጸደቀው አዋጅ አንቀጽ 26 ቅንፍ አራት ላይ አንድ አነጋጋሪ ድንጋጌ ተደምጧል። ይህ አዋጅ እጅግ እያነጋገረ ይገኛል። መረጃውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ የኤርትራው ፕሬዚደንት ኢሳያስ አፈወርቂና ስልጣናቸውን በተመለከተ የወጣውን መረጃም በስፋት በዝርዝር መረጃችን የምናስደምጣል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 ከትላንት በስቲያ በህገወጥ መልኩ የተገኘ ንብረት ለራስ የማድረግና የሽብር ወንጀልን በሽፋን ስር ሆኖ ምርመራ ስለማድረግ አንደርከቨር ኢንቨስቲጌሽንን አስመልክቶ ፓርላማው ባጸደቀው አዋጅ አንቀጽ 26 ቅንፍ አራት ላይ አንድ አነጋጋሪ ድንጋጌ ተደምጧል። እሱም በዚህ አዋጅ መሰረት በሽፋን ስር የሚደረግ ምርመራ ወይም በቁጥጥር ስር የሚደረግ ማስተላለፍን እንዲያስፈጽም የተመደበ ሰው በግዴታ ላይ እያለ ከአቅሙ በላይ በሆነ ምክንያትና ከፈቃዱ ውጭ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም የሚል ነው። ይህ አንቀጽ ትልቅ ክፍተትና ለዘፈቀደ ተረጓሜ በር የሚከፍቱ ሀሳቦችን የያዘ ከመሆኑም በላይ ወንጀል መርማሪዎችም ያሻቸውን እንዲያደርጉና የዜጎችን መብት ያለገደብ የሚጥሱ ተግባራትን ያለምንም ተጠያቂነት እንዲፈጽሙ የሚያደርግ ነው። እጅግ መረን በለቀቀና በተበላሸ አሰራር ላይ እንዲያለ የዜጎችን መብት አደጋ ላይ የሚጥል ህግ ማውጣት ያውም ዘንቦብሽ ነው የሚያስብለው የተባለም ሲሆን፣ በሽፋን ስር ሆኖ ምርመራ ስለማድረግ በመላው ዓለም የሚተገበር የወንጀል ምርመራ ሂደት ስልት ነው። ነገር ግን በሌሎች ሀገሮች የአሜሪካውን ኤፍቢአይ ጨምሮ ለዚህ አይነቱ ምርመራ በጣም ጥንቃቄ የተሞላበትና ጥብቅ የሆነ የስነ ምግባርና የተጠያቂነት መመሪያ ተዘጋጅተው የሚከናወኑም ናቸው። መመሪያዎቹ ከሚያዟቸው ነገሮች አንዱ መርማሪዎቹ በተቻላቸው መጠን ወንጀል ወይም ህገወጥ ተግባራትን እንዳይፈጽሙ ወይም መጠነኛ ከሆነ ህገወጥ እርምጃ እንዳ ያልፉ መከላከል ነው። ለመርማሪዎቹ የሚቀመጥም አንዱም ገደብ ነው። ሌላው የሽፋን ስራዎቻቸውን ኤቲካል ኮንሲደሬሽንና ሴፍቲ ዋነኛ መሮቻቸው ናቸው። በየሜዳው የጠረጠረውን ሁሉ ይዞ የሚነርት መርማሪ ባለበት ሀገር ያንገጽ ለወንጀለኛ መርማሪዎች የስራ ፈቃድ ሰርተፍኬት እንደ መስጠት ነውም ተብሎለታል። ሰሞኑን መነጋገሪያ የነበረው የገለቴ ባል ታስሮ የነበረበትን መንገድ ማየት በቂ ነው። እሷ በሰይፉ ሽው ቀርባ ባቀረበችው ሮሮ የተነሳም በማግስቱ ሲቪል የለበሱ የደህንነት አባላት ግለሰቡን ይዘው አይኑን በጨርቅ ጨፍነው ከመኪና መኪና እያገላበጡ ወዳልታወቀ ስፍራ ወስደው ክፉኛ ደብድበው የአካል ጉዳት አድርሰው ከወገቡ በላይ እርቃኑን ፎቶ አንስተው ያነሱትን ፎቶ በማህበራዊ ድረገጽ ላይም አሰራጅተዋል። ንብረቱን ነጥቀው ከቀናት ቆይታ በኋላም ለቀውታል። እንግዲህ ለእነዚህ አፋኝና ህገወጥ መርማሪዎች ነው ከመግደል መልስ ያሻችሁን ወንጀል ፈጽሙ የሚል የህግ ሽፋን የሚሰጠው። ከላይ የተጠቀሱትና አሁን የጸደቀው አዋጅ ግን በተቃራኒ ውሳኔው የወንጀል ስራዎችን የሚያደፋፍርና ከተጠያቂነት የሚያስመልጥ ነው። ህጉ ከአቅሙ በላይ በሆነ ምክንያትና ከፈቃድ ውጭ ሆኖ የሚለው ሀሳብ በግልጽ ያልተቀመጠ በመሆኑ ለትርጉም የተጋለጠ ነው። የቶቹ ሁኔታዎችስ ናቸው ከመርማሪ አቅም ወይም ደግሞ ፈቃድ ውጪ ተብለው የሚበየኑት የሚለውም ግልጽ አይደለም። ሁለተኛ፣ ከግድያ ወንጀል በስተቀር ለሚፈጸመው የወንጀል ድርጊት የወንጀል ክስ አይቀርብበትም የሚለው እጅግ አደገኛ አገላለጽ ደጋግሞ መርማሪው ከግድያ መልስ በተመርማሪው ላይ የማሰቃየት ወይም ጾታ ጥቃት ሙስና፣ ዘርፊያ፣ አፍኖ መሰወር ወዘተን የመሳሰሉ አሰቃቂ ወንጀሎችን ቢፈጽምም አይጠየቅም ማለት ነው። ይህ ደግሞ እንዲሁም ጤዛነሽ ሊያውም ዘንቦብሽ አይነት ነገር ነው የሚሆነው የሚሉ በርካታ አስተያየቶችም በጸደቀው አዋጅ ላይ እየተሰጡና ከበርካቶች ዘንድም አዋጁ ተቃውሞ እየገጠመው ይገኛል። ወደ ቀጣይ መረጃችን ስናመራ በአንድ ወቅት ከአዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆጥረው የተወሰዱት ኢሳያስ አፈወርቂ ስልጣን ከተቆናጠጡ 32 ዓመታት ቢቆጠሩም የኤርትራውያን ተስፋና ህልምን ሊያሳኩ አልቻሉም። ኢሳያስ አፈወርቂ አብዛኛውን ጊዜያቸውን የሚያሳልፉት ከዋና ከተማዋ አስመራ 20 ኪሎ ሜትር ርቀት ላይ አቧራማና ኮረብታማ በሆነ ስፍራ ላይ በሚገኝ የገጠር መኖሪያ ቤታቸው ነው። ካቢኔያቸው ከአውሮፓውያኑ 2018 ጀምሮ ያልተሰበሰበ ሲሆን ማንኛውም የሀገሪቱ ጉዳዮች በእርሳቸው በኩል እንዲያልፉም ይደረጋል። እንደ አንድ የሀገር መሪ በርካታ የሀገር ውስጥና የውጭ ሀገር ባለስልጣናትን እየተቀበሉም ያነጋግራሉ። ኢሳያስ ከገባንበት አረንቋ ያወጣናል ብለው ባዶ ተስፋ ለተሞሉ ኤርትራውያን የትኩረት ማዕከላቸው ናቸው። የ79 ዓመቱ አዛውንት በስልጣን በቆዩባቸው ሶስት አስርት ዓመታት ምርጫ አካሂደው አያውቁም። በቅርብ ጊዜ ውስጥም ለውጥ እንደሚመጣ የሚያሳይ ጭላንጭልም የለም። ይህ ግን በ1990ዎቹ እጅጉን በጣም የተለየ ነበር። በአውሮፓውያኑ 1991 የኤርትራ ህዝብም ነፃ አውጪ ግንባር ሻቢያ በትጥቅ ትግል መሪነት የኢትዮጵያ ወታደራዊ መንግስት ድል ባደረገበት ወቅትም ኢሳያስ የ45 ዓመት ጎልማሳ ነበሩ። ረጅምና ማራኪ የሆኑት ኢሳያስ በአገር ውስጥም ሆነ በውጭ በሚገኙ ዘንድ ተስፋን ፈጥረው ነበር። እንደ አውሮፓውያኑ በ1993 ኤርትራ በይፋ ነጻነቷን ካገኘች በኋላ ኢሳያስ በአለም አቀፍ መድረክ ላይ ለመጀመሪያ ጊዜ የኤርትራ መሪ ሆነው ብቅ አሉ። በካይሮ በተካሄደው የአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይም በተገኙበት ወቅትም ለአስር አመታት በስልጣን ላይ መቆየት የፈለጉት የአፍሪካ መሪዎችንም ነቀፉ። ኤርትራ ያን ያረጀ ያፈጀ አካሄድ በፍጹም እንደማትደግመው ቃል ገብተው የህዝባቸውን ማህበራዊና ኢኮኖሚያዊ እድገት የሚያረጋግጥ ዴሞክራሲያዊ ስርዓት እንደሚሰፍንም ቃል ገብተው ነበር። የአቋማቸው ከኤርትራውያንና ከዲፕሎማቶች ዘንድም አድናቆትን አትርፎላቸዋል። ኢሳያስ በመጀመሪያዎቹ የነጻነት አመታት በነበረው የስልጣናቸው የጨቅላ ጊዜ በአለም አቀፍ ደረጃ ሞቅ ያለ አቀባበል ሲደረግላቸ ራቸው ከምዕራብ ዓለም ጋር የጠበቀ ግንኙነት እንዲኖራቸው ፈለጉ። በአውሮፓውያኑ 1995 የወቅቱ የአሜሪካ ፕሬዝደንት ቢል ክሊንተን የኤርትራው መሪ ወደ ዋይት ሀውስ ጋብዘው ሀገሪቱ በዲሞክራሲ ጎዳና ላይ ለጀመረችው ጠንካራ ጉዞ አድናቆታቸውን ገለጹ። በወቅቱ ኤርትራ የህግ የበላይነትና ዲሞክራሲያዊ ስርዓትን ያሰፍናል ተብሎ የታሰበው አዲስ ህገ መንግስትን እያረቀቀች ነበር። ፕሬዝደንት ኢሳያስም ህገ መንግስታዊ ስርዓት እስኪመሰረት ድረስ የሽግግር ፕሬዝደንት እንዲሆኑ ነበር የታሰበው። አዲሱ ህገ መንግስትም እንደ አውሮፓውያን አቆጣጠር በግንቦት 1997 በህዝብ ተወካዮች ሸንጎ በኩልም ጸድቋል። ነገር ግን በ1998 ኤርትራውያንና ዓለም ሀገራዊ ምርጫ ይካሄዳል ብለው ሲጠብቁ በኤርትራና በጎረቤት ሀገር ኢትዮጵያ መካከል በተፈጠረው አጨቃጫቂ ድንበር ምክንያት ጦርነት ተቀሰቀሰ። ኢሳያስ ምርጫውን ላልተወሰነ ጊዜ ለማራዘም ጦርነቱን እንደ ምክንያት ተጠቅመዋልም ተብለውም ይከሰሳሉ። የመድብለ ፓርቲ ዴሞክራሲያዊ ስርዓትን ለመፍጠር ቃል የገቡት ፕሬዝደንቱ እንደ አውሮፓውያን አቆጣጠር በ2 ሺህ የሰላም ስምምነት ተደረሰ በኋላ ቁርጠኝነታቸውም ተፈትሿል። የቀድሞ የቅርብ ጓደኞቻቸውና የትግል አጋሮቻቸውን ጨምሮ በርካታ ሚኒስትሮቻቸው በመንግስታቸው ላይ ታድሶ እንዲደረግም ጥሪ ማቅረብ ጀመሩ። እነዚህ ከፍተኛ የመንግስት ኃላፊዎችም በመጋቢት 2001 በጻፉት ግልጽ ደብዳቤ በኋላ ቡድን ጂ 15 ተብሎ መጠራት ጀምሯል። ፕሬዚደንቱ ስልጣናቸውን አላግባብ ተጠቅመዋልና ከጊዜ ወደ ጊዜ ፈላጭ ቆራጭ እየሆኑ መጥተዋል ሲሉም ቅሬታቸውን ገልጸዋል። ህገ መንግስቱ እንዲተገበርና ሀገር አቀፍ ምርጫም እንዲደረግም ጠየቁ። እንደ ረፐን አቆጣጠር በ1990 ዘጠናዎቹ አጋማሽ ጀምሮ ብቅ ብቅ ያሉ ጋዜጠኞችም በወቅቱ ህዝባዊ ግንባር ለዲሞክራሲያዊና ለፍትህ ተብሎ ከተሰየመው ፓርቲ አባላት ጀምሮ የሌሎችም ጠንካራ ስቴቶችም ይዘው ይወጡ ስለነበረ ኤርትራውያን ጥቂት ነጻነትን ማጣጣም ጀመሩ። የሽግግር ብሔራዊ ሸንጎ ምርጫ መቼ እንደሚካሄድ ወስኖ የምርጫ ኮሚሽን የተቋቋመና የቅርቡ የፖለቲካ ፓርቲ ህጎችም ክርክር እየተካሄደባቸውም ነበር። ሀገሪቷ ቀስ በቀስ ወደ ዲሞክራሲያዊ ስርዓት ግንባታ መንገድ የተጓዘች መሰለች። ነገር ነገር ግን ያጋጣሚ ጉዞ በመስከረም 2001 የዓለም ትኩረት በአሜሪካ ላይ ከተሰነዘረው የሽብር ጥቃት በኋላ በድንገት ተዘጋ። የአገሪቱ መንግስትም አንድ ቀን በጠዋት ጠንካራ ትችት በማቅረብ የሚታወቁት ነጻ ጋዜጠኞችም በሙሉ ዘጋ። በርካታ የጋዜጦቹ አዘጋጆች እና ጋዜጠኞችም ታሰሩና ከዚያ በኋላ የነጻ ፕሬስ ወሬም አልተሰማም። በተመሳሳይ ሁኔታ መንግስት ጂ 15 ቡድን 15 ተብለው ከሚታወቁት ውስጥም 11ዱን በቁጥጥር ስር የዋለ ሲሆን ከነዚህም ውስጥ የቀድሞ የውጭ ጉዳይ ሚኒስትሮች፣ የጦር ኃይሎች ጠቅላይ ታማ አዋጆሹም እና በርካታ የብሔራዊ ምክር ቤት አባላትም ይገኙበታል። ከዚህ ጊዜ ጀምሮ እነዚህ ግለሰቦች ስላሉበት ሁኔታ የተሰማም የታየም ነገር የለም። ከዚህ ጊዜ አንስቶ የበርካታ ኤርትራውያን ተስፋ እንደጉም በኖ ጠፋ። ነገር ግን ኢሳያስ ቀድሞንም ቢሆን ዴሞክራሲያዊ ለውጦችን ለማስተዋወቅ በብዙ መንገድ ርቀው ነበር። በአውሮፓውያኑ ሚያዚያ 2011 ፕሬዝደንቱ በፖለቲካዊ ፓርቲዎች ውስጥም የመሳተፍ ፍላጎት የመሳተፍ ፍላጎት ኖሮኛ ያውቅም ሲሉም ተናግረዋል። አሁን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም፣ ወደፊትም ቢሆን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም። ዲሞክራሲያዊ ሂደቱን ወዥንብር ሲሉ የጠሩት ስም ሲሆን ህግዴፍ ፓርቲ አይደለም ሀገር ነው ሲሉም የፓርቲያቸውን አይነኬነትም አብራርተዋል። ለብዙዎችም ፕሬዝደንቱ የዲሞክራሲያዊ ማሻሻያዎችን ለማድረግ እንደማይፈቅዱም ግልጽ ሆነ። የተቃውሞ ድምጾችም ማፈናቸውና ምርጫ ለማካሄዳቸው እርሳቸውም ሆነ ሀገሪቱ እንድትገለልም አድርጓል። ሆኖም ደጋፊዎቹ በምዕራባውያን ሀገራት ኢፍታዊ በሆነ መልኩ መገለል እንደደረሰባቸው በመግለጽ ኢሳያስን የብሔራዊ ነፃነት ምልክት በማድረግም ያሞካሻቸዋል ነገር ግን ኢሳያስ በሚወስዷቸው እርምጃዎች የኤርትራ ዜጎች ነጻነታቸውን ተነፍገው በርካታ ዓመታትን አስቆጥረዋል፣ እያስቆጠሩም ይገኛሉ። ኢሳያስ ስልጣኑን ሊገዳደሩ የሚችሉ ህዝባዊ ቅቡልነትና የትግል ብቃት ያላቸውን መሪዎች በስልታዊ መልኩ አዳክሞ ከስልጣን ያስወገዳቸውም እንደነበረ የተለያዩ ሪፖርቶችም ይጠቀሳሉ። የዓለም ባንክ ባለፈው ዓመት ባደረገው ግምገማ የአገሪቱ ኢኮኖሚ ፈተና ውስጥ ነው ሲልም ገልጿል። የዓለም ባንክ ባለሙያዎችም የኢኮኖሚ እንቅስቃሴው ባልዳበረ ልማት የተነሳ በመንግስት የበላይ ተቆጣጣሪነት በሚካሄድ ውስን ውድድርና የገቢ እቃዎች ጥብቅ ቁጥጥር ታንቋል ካሉ በኋላ የፋይናንስ ዘርፉም ለረጅም ጊዜ ደካማ ሆኖ ቆይቷልም ብለዋል። ፕሬዝደንት ኢሳያስም ባለፈው ታሳስ ላይ ከመንግስት ቴሌቪዥን ጋር ባደረጉት ቃለ ምልልስም ችግሮቹን አምነዋል። ከእጅ ወደ አፍ የሆነ ኢኮኖሚ የትም አያደርሰንም፣ በአሁኑ ወቅትም በዚህ ረገድ ከበርካታ የአፍሪካ ሀገራትም የተሻለ ደረጃ ላይ አይደለንም ሲሉም ተናግረዋል። በተጨማሪም ኢሳያስ የሰብአዊ እርዳታን ራስን መቻል የሚለውን መርን የሚያናጋ ጥገኝነትን ያመጣል በሚልም ፍራቻም አይቀበሉም። ለብዙ ኤርትራውያን በተለይም ማብቂያ የሌለው ብሔራዊ አገልግሎት ውስጥ ገብተው መላወሻ ላጡ ወጣቶች የዕለት ተዕለት ኑሮ በጣም ከባድ ነው። በአፋኝ አገዛዝ ውስጥ መጻኢ ጊዜያቸውም ብዙ ተስፋና ነጻነትም ሳይኖራቸውም ይገፋሉ። በፖለቲካዊ እድገት እጦትም ግራ የተጋቡ፣ በግዳጅ ውትድርናና በመንግስት የኃይል እርምጃ የሰለቹ በርካታ ኤርትራውያን ነጻነት ፍለጋ ህይወታቸው አደጋ ላይም ያጋልጣሉ። ባለፉት ሁለት አስርት ዓመታት ውስጥም በመቶ ሺዎች የሚቆጠሩ የተቆጠሩ ኤርትራውያን ሀገራቸውን ጥለው በበረሃዎች ውስጥም በማቋረጥ አስተማማኝ መሸሸጊያዎችን ፍለጋም ተሰደዋል። ዩናይትድ ኪንግደም ስደተኛ አድርጋ ከተቀበለቻቸው የውጭ ሀገራት ዜጎች መካከል ኤርትራውያን በሶስተኛ ደረጃ ላይም ይገኛሉ። ኢሳያስ ባለፈው ወር በነጻነት ቀን ላይ ባደረጉት ንግግር ብዙ ኤርትራውያን ለማየት ተስፋ ስለሚያደርጉት ለውጥ ምንም ፍንጭ አልሰጡም። ስለ ህገ መንግስቱ፣ ብሔራዊ ምርጫ ወይም ደግሞ የፖለቲካ እስረኞች መፈታት ያሉት ነገር የለም። በተመሳሳይ እየሞተ የሚገኘው የሀገሪቱ ምጣኔ ሀብት እንዲያንሰራራ ለማድረግ የሚያስችል ተጨባጭ እቅድም አልታየም። ፕሬዝደንት ኢሳያስ በሀገሪቱ ውስጥ ትችት ቢሰነዘርባቸውም በተወሰኑ አካላት፣ በተለይም በወታደሩ በገዢው ፓርቲ የቅርብ ሰዎችና ራሳቸውን የብሔራዊ የነጻነት ምልክትና የውጭ ጣልቃ ገብነት የተቋቋሙ አድርገው በሚመለከቱ ተገቢሎች ዘንድም ድጋፍም አላቸው። ፕሬዝደንቱ ምዕራባውያን ኃይሎች ኤርትራን በትግል ያገኘችውን ነጻነት ለማናጋት እያሴሩ ናቸው ብለው በሚያምኑ ዲያስፖራዎች ዘንድም ጠንካራ ድጋፍም አላቸው። ኤርትራ ውስጥ ተስፋ መቁረጥ እየጨመረ ሲመጣ ፕሬዝደንት ኢሳያስ አፈወርቂ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ ግንባታውን በቅርበት በሚከታተሉት አዲያሎ ግድብ አቅራቢያ ወደሚገኘው እናም ከአስመራ ወጣ ብሎ በሚገኘው መኖሪያ ቤታቸውን ከትመዋል። ኢሳያስ እድሜያቸው ወደ 80 ሲጠጋ ብዙዎችም ቀጥሎ ምን ሊፈጠር ይችላልም ብለው ይሰጋሉ። የበኩር ልጃቸው ተኪያቸው አድርገው ለማምለጥ ያደረጉት ሙከራ እንደ አውሮፓውያን አቆጣጠር በ2018 ለመጨረሻ ጊዜ በተደረገው የካቢኔ ስብሰባ ላይ ውድቅ ተደርጓል። ነገር ግን አሁን ያለው አገዛዝ ሊተካ የሚችል ግልጽ የሆነ መተካካት እቅድ ሆነ ታማኝ የሆነ ተቃዋሚ በሀገሪቱ ስለሌለ ለብዙዎች ከፕሬዝደንት ኢሳያስ ውጪ የሀገሪቱን የወደፊት እጣ ፈንታ መገመት አዳጋች ሆኖባቸዋል። አሁንም ኤርትራ በኢሳያስ ጠንካራ መድፎች ስር በመሆኗ ኤርትራውያን ለረጅም ጊዜ በጉጉትና በጭንቀት የሚጠብቁትን ለውጥም በመጠበቅ ላይ ይቀጥላሉ። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ቸርቆዩልን